አሁን ልጅቷ አምቡላንስ ተጣራላት ፈውዚ ጋር ከሷ ጋርላት፣ ወደ ሐኪም ቤት እየሄዱ ነው ያኒ ሀታ ፖሊሶች ሲያዩት አምቡላንስ ይመጣው፣ ደዛ ምን አልባት ልናሳድራት እንችላለን ሐኪም ቤት። ያኒ ብዙ ጉዳት ስለደረሰባት ሰውነቷ አባብቷ አባብቷ ያኔ የመርመራ ብቻ ሳይሆን ያኔ መታከምም አለባት ልጅቷ። ግንባሯ ላይ ደግሞ የሆነ ፕላስተር ነገር ልጠረጠፉባት አልነበረን? ይሄ ቁስል ነው ቆዳ እንደዚህ የተከፈተ ነገር ማለት ነው። ግዴታ ስፌት ያስፈልጋት ነበረ። እሱ እራሱ የደፈራት ሲያሳክማት ነገር ማለት ነው። ማሻላህ አልሄድ ዶክተር ነው ገባሽ? ፕላስተር ብቻ ለጠፈላት ይበቃሻል ብሎ። አሁን ይሄንን ነገር ድጋሜ ከፍቶ ድጋሜ ስፌት ያስፈልጋታል። በአሁኑ ሰዓት ላይ አንዳንድ ሰዎች ወደ አውሬነት ተቀይሯል አስተሳሰባቸው፣ ጭንቅላታቸው ታሞ እንስሳ እንኳን የማያደርገውን ድርጊት እየፈጸሙን ያሉት። እባካችሁ ቶቼ ስደት ሀገር ላይ ስትኖሩ ይህንን ነገር መጠንቀቅ አለባችሁ ብዬ አስባለሁ። ቪዲዮ ላይክ ሼር እያደረጋችሁ ለሁሉም ሰው እንዲደርስና እንዲሁም ደግሞ እናንተም እንድትማሩበት ስለፈለግኩ ነው ይህንን ቪዲዮ ይዤላችሁ የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁን? ይገሉ ሰላም ነው ላስሆነ ታላ ብያላችሁበት ሰላማችሁን ያብዛልኝ ሀገራችንም ሰላም አድርግልኝ ያልኩኝ ክርስቲያን ጎኖቼም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ቅድም ላይ በሰራሁት ቪዲዮ ላይ ብዙዎቻችሁ ኮመንት ላይ የጻፋችሁት ነገር አለ። እናም እባካችሁ እህቶቼ፣ ስደት ሀገር ላይ የምትኖሩ ስደት ሀገር ላይ የመጣችሁ እህቶቼ ከማጋ መኖር እንዳለባችሁና ማንን ማመን እንዳለባችሁ እንዲሁም ደግሞ ማጋ መሄድ እንዳለባችሁ ጠንቅቃችሁ ልታውቁ ይገባል ማለት ነው። እባካችሁ ከጠለብ ቤት ጠፍታችሁ ሀበሻ ቤት አትሂዱ። የፈለገ ቢሆን ጠለብ ቤት ቁጭ ብላችሁ ከዚህ በላይ መጥፎ ካልሆኑ የሚደፏችሁ ወይም ደግሞ ትንኮላም የሌለበት ከሆነ ወላይ ጠለብ ቤት ስራ እንኳን ቢበዛባችሁ ጠለብ ቤት ሆናችሁ ሁለት አመታችሁን ጨርሳችሁ ወደ ሀገር ግቡ ማለት ነው። በአሁኑ ሰዓት ላይ ሰው ከፍቷል እና ያመናችሁት የራሴ ያላችሁት ዜጋዬ ነው፣ ምንም አይጎዳኝም፣ አይበድልኝም ካረብ ይሻለኛል ያላችሁት ነው። በአሁኑ ሰዓት ላይ እናንተ ለእናንተ ጉዳትና ለእናንተ ችግር ውስጥ መግባት ሰበብ እየሆነ ያለው ማለት ነው እና ከራሳችን ሰው ከራሳችን ዜጋ አረብ ይሻላል፣ ገብቷቸዋል። አረቦች እንኳን እንደዚህ ጨካኞች አይመስሉኝም ማለት ነውና እኔ የራሴን እንደዚህ አይነት አውሬዎች ከማምንና እነሱ ጋር ከመሄድ ከአረብ ጋር ቁጭ ብዬ ስራዬን ሰርቼ ስራውን እንኳን ቢበዛብኝ ጊዜ በቃ የመጣሁበትን አላማ ለማድረግ እና የመጣሁበትን አላማ ለማሳካት ብዬ አንገቴን ደፍቼ አረብ ቤት ቁጭ እላለሁ ማለት ነው። ገብቷቸዋል። ስለዚህ የምትጠፉ እህቶቼ ይሄ ነገር መኖሩን ጠንቅቃችሁ ሊታጉ ይገባል። ውጭ ላይ ያሉ ሰዎች እኛ እኮ ብዙ ብር ነው የምንሰራው፣ እኛ እኮ እንደዚህ ነን ብዙ ብር ነው የሚከፈለን የሚሏችሁ ሁሉ እናንተን ካላችሁበት ቤት ካወጧችሁ በኋላ ጅብ ቤት ነው ውስቶ የሚከቷችሁ። በአሁኑ ሰዓት ላይ ደላላ ነኝ ባዮች እንዲሁ ጨዋ ጨዋ የሚያጫውታቸው ሰዎች በጣም ክፉ እየሆኑ ነው ያሉት እና ተጠንቀቁ ማለት ነው። ይች ልጅ በራሷ ዜጋ በአመነችው ሰው ነው ይሄ ጉዳት የደረሰባት። ተደፍራ አልበቃውም፣ ገብቷቸዋል። ደፍሯት አልበቃውም ደብድቧት። እንደሰማችሁት ፖሊሶቹ አይቷት እንኳን በጣም ነው ያዘኑት። ገብቷቸዋል። ፖሊሶቹ እነዚህን አይተው ያደረጋትን ድርጊትና የፈጸመባትን የደረሰባትን ጉዳት ከመደፈሩ ይልቅ ተደብድባ ጭንቅላቷን ከፍቷታል። እንትን ከሆነ ነገር አጋጭቷታል መሰለኝ፣ ጭንቅላቷ ተከፍቷል። ገብቷችኋል። ስፌት የሚያስፈልገው እስከ የሚያስፈልገው ድረስ ማነው አፏ ተሰንጥቋል። እንደነገርኳችሁ ጆሮዋ ተቆርጧል እና ብዙ አይነት ጉዳት ነው የደረሰባት። ይች ልጅ የነጌ ቀን ምን አይነት ህይወት ነው የሚኖራት? አስቡት እንግዲህ ተደፍራ ተደብድባ ገላዋ ላይ ብዙ አደጋዎች ደርሶባት፣ ምን አይነት ህይወት ነው የምትኖረው? ምን አይነት ስሜት ነው የሚሰማት? ምን አይነት ተጽዕኖ ነው የሚደርስባት የሚለውን ጠንቅቃችሁ ሊታቁ ይገባል። ማለት የእኛ ሰው ደካማ ጎናችሁን ካወቀባችሁ በዛች በደካማ ጎኑ ገብቶ ነው እናንተን ህይወታችሁን የሚያጨልምባችሁ ማለት ነው። እና እንኳን ሚዲያ ወታ እንዲህ ተደፍር ያለው ብላ ሚዲያ ወጥታ አይደለም፣ ደካማ ጎናችሁን በአፋችሁ ተናግራችሁ ራሱ ብዙ አደጋ ነው የሚደርስባችሁ። እና በጣም ነው ያሳዘነች። እንደዚህ ደምቼ ሚዲያ ላይ ወጣችው እንጂ ሚዲያ ላይ ያልወጡ ተደፍረው ልጅ አርግዘው ወልደው ከልጅ ጋር እየተሰቃዩ በሽተኛ ሆኖ በአሁኑ ሰዓት ላይ በተለይ ስተተገር ላይ ያላችሁ ወቶች ባካችሁ፣ በስሜታ ደግሞ እንትን አፍቅራችሁ ምንም ሳትመረምሩ አታግቡ ማለት ነው። በአሁኑ ሰዓት ላይ ኤድስ የያዘው ሰው በዝቷል። ዱባይ ሀገር ላይ ደግሞ በአሁኑ ሰዓት ላይ በጣም የሚሰማ በጣም የሚዘገንን አንዳንድ ባለጌዎች በሚፈጽሙት ተግባር የብዙ ኢትዮጵያውኖች ስም እየጠፋ ነው ያለው ማለት ነው። እና ብዙ ዱባይ ሀገር ላይ የሚኖሩ ዚሙት ይሰራሉ፣ ምናምን ይባላል ብዙ ነገር። በፊት ሰውዲም ሀገር ላይ እንደዚህ ይባል ነበር። አሁን ላይ ግን እህቶቻችን ጠንካራ ሆነው ስራቸውን እየሰሩ ከእንደዚህ አይነት ነገር ርቀው ራሳቸውን አስከብሮ ነው ያሉት። ማነው ግን ዱባይ ሀገር ላይ በስሜት በቃ በፍቅር አሳብዷቸው እንደሚወዷቸው እንደሚያፈቅሯቸው እየነገሯቸው ከወጡ በኋላ በስሜታቸው ተጫውቶባቸው ወይም ደፍሯቸው፣ ወይም ደግሞ አገባሽ አለው ብሎ አብሮ አተኝቶ ከዛ በኋላ ካረገዘች በኋላ አልፈልግሽም ብሎ ከልጆቻቸው ጋር አውጥቶ የጣሏቸው ብዙ ሴቶች አሉ ማለት ነው እና በተለይ ደግሞ የሚደፈሩ ማለት ነው አስቡት እንግዲህ የሚደፈሩ ሰዎች ደግሞ እኮ ለደፋሪው እኮ ወስቶ የሚያስረክበው የራሳችሁ ሰው ነው። አስቡት እንግዲህ ያመናችሁት ሴት ናት ወስታ ለደፋሪው የምታስረክባችሁ ገብቶችኋል። ደፋሪ ቤትም ወስታ የምታስገባችሁ የራሳችሁ ሰው ነው ማለት ነው እና እባካችሁ ማንንም አትመኑ ማለት ነው። በአሁኑ ሰዓት ላይ የሚታመን ሰው የለም። ማንን ማመን እንዳለባችሁ ከማንጋ መጠጋት እንዳለባችሁ ግዴታ ማወቅ አለባችሁ ብዬ አስባለሁ ለምን በአሁኑ ሰዓት ላይ ሰው ስለከፋ፣ እኔ እኔ ራሱ ይመኑኝ አልላችሁ። ገብቷቸዋል ሁሉም በአሁኑ ሰዓት ላይ ጨዋ ጨዋ የሚያጫውተው ሰው እኔ እኔ ጥሩ ነኝ፣ እኔ ከሰው በላይ ነኝ፣ እኔ መልካም ሰው ነኝ የሚል ሁሉ በሆነ ሰው ህይወት ላይ ተጫውተዋል። ገብቷቸዋል። ስለዚህ ተጠንቀቁ ማለት ነው። እኛ የመጣነው ሰርተን ለመለወጥ ነው። መዳን ቤት ሰርታችሁ ከመዳን ቤት ሳትጠፉ ሰርታችሁ ወደ ሀገራችሁ ለመመለስ ሞክሩ ማለት ነው እና አትጥፉ በመጥፋት ምክንያት ነው። ይህ ሁሉ በደልና ይህ ሁሉ መከራ እየደረሰባቸው ያሉት እና ከአረብ ቤት አስጠፍቶ ወስቶ ስሜቷ ላይ ተጫውቶ አስቡት እንግዲህ፣ አፈቅርሻለሁ፣ ወድሻለሁ፣ በቃ አገባሻለሁ፣ ከእሷ ቤት ጠፍተሽ ነይልና ይዛው የመጠችዋን ገንዘቧን ቀምቶ ከዛ በኋላ እንደፈለገ እሷ ላይ ተጫውቶባት ካረገዘች በኋላ አልፈልግሽም ብሎ አውጥቶ ይጥላታል ማለት ነው። አስባችሁታል? ይሄንን ነገር እናም እንደነገርኳችሁ አረብ ቤት ክፉ እንኳን ቢሆኑ ሰዎቹ መጥፎ እንኳን ቢሆኑ ስራ እንኳን ቢበዛባችሁ ትንኮላና፣ እንደዚህ መጥፎ ነገር፣ እንደዚህ የመደፈር ነገር ካልተፈጠረ አትውጡ። ስራችን አትልቀቁ ማለት ነው ገብቷችኋል? አትጥፉ። ወላሂ ነው የምላችሁ። አረ ቤት ይሻላችኋል። በጊዜያችሁ በጤነኛ ሆናችሁ ምንም ድፍረት ሳይደርስባችሁ ሳትደፈሩ፣ ምንም ችግር ሳይደርስባችሁ በጤነኛ ሆናችሁ ወደ ሀገራችሁ ትመለሳላችሁ። ግን ከወጣችሁስ በኋላ ወይ በሽታ የያዘው ነው ከእናንተ ጋር አብረው የሚተኛው፣ ወይም ደግሞ ትደፈራላችሁ፣ ወይም ደግሞ ያልሆነ ነገር ነው የሚገጥማችሁ ማለት ነው። እህቶቼ ተጠንቀቁ። እቺ ልጅ ላይ የደረሰው ነገር እናንተም ላይ ግዴታ እናንተ ላይ እስከሚደርስ መጠበቅ አለባችሁ ብዬ አላስብም። ገብቶችዋል። እናም ውጭ ላይ ያሉ ሰዎቹን እያያችሁ እነሱ ጥሩ ስለለበሱ ጥሩ ቦታ ላይ ሄደው እንትን ስላሉ ህይወታቸው ተስተካክሎላቸው ጥሩ ህይወት ያላቸው እንዳይመስላችሁ ማለት ነው። ሰው ሁሉ አስመሳይ ነው። በሶሻል ሚዲያ የምታዩትን ነገር ሁሉ አትመኑ። ገብቶችዋል። በሶሻል ሚዲያ የሚታይ ነገር ሁሉ አትመኑ ማለት ነው። ሁሉም ሶሻል ሚዲያ ላይ አለው አለው የሚል ሁሉ ህይወቱ ላይ ምን እንዳለ የምታውቁት ነገር የለም እናንተ ውጭን እንጂ ያያችሁት ውስጡ ላይ ምን እንደሚካሄድ ምን እንደሚደረግ የምታውቁት ነገር ስለሌለ ተጠንቀቁ ማለት ነው። ሁሉም የራሱ የሆነ ችግር አለበት። እናንተ አረብ ቤት ሆናችሁ ከሰው ጋር ስለማትገናኙ፣ የፈለጋችሁትን ነገር ስለማትለብሱ፣ ያ ሰው እንደፈለገ ለብሶ እንደፈለገ በልቶ እንደፈለገ ወጥቶ ስለገባ ጥሩ ህይወት አለው ብላችሁ አታስቡ ማለት ነው እና ተጠንቀቁ። ህይወቶች አላህ ይጠብቀን፣ የሚጠብቃችሁም የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁ አመሰግናለሁ። ላይክ አድርጉ። ወዳችኋል።